የጳውሎስ ደብዳቤ ለፊሊሞና የተጻፈው ከጳውሎስ ብዙ ስሮች መካከል በአንዱ ወቅት ነው። ከአዲስ ኪዳን ጽሑፎች መካከል በጣም አጭሩ ደብዳቤ ነው፣ ግን ማጠሩ እንዳያታልሎት፣ ጳውሎስ ከጻፋቸው ጽሁፎች መካከል እጅግ ወሳኝ ነጥብ ከሚያነሱት አንዱ ነው። በደብዳቤ ውስጥ ካሉ ዝርዝሮች በመነሳት የምናገኘው የኋላ ታሪክ ይህን ይመስላል። ፊሊሞና በቆላሲያ ሲኖር የነበረ ሀብታም ሮማዊ ነበር። ጳውሎስን የተዋወቀው ጳውሎስ ወደ ኤፌሲዮን ባደረገው ሚስዮናዊ ጉዞ ሲሆን በዚያን ወቅት የኢየሱስ ተከታይ እንደሆነ ይገመታል። ከዚያ በኋላ የጳውሎስ አብሮ ሰራተኛ የነበረው ኤጳፍራ የኢየሱስ ተከታዮች ማህበረሰብ በቆላሲያስ በመሰረተበት ወቅት ፊልሞና በቤቱ የሚሰባሰበው ቤተ ክርስቲያን መሪ ሆነ። አሁን ፊልሞና በሮማውያን ዓለም ውስጥ እንዳሉት አባወራዎች ባሪያዎች ነበሩት። ከእነርሱም አንዱ አናሲሞስ ይባላል እና በአንድ ወቅት እነዚህ ሁለቱ ከባድ ግጭት ነበራቸው። አናሲሞስ ፊሊሞናን በሆነ መንገድ በደለው። ምናልባት ስርቆት ሊሆን ይችላል፣ ወይም ምናልባት አጭበርብሮታል። ምን እንደተፈጠረ በትክክል አናውቅ። በኋላ ግን አናሲሞስ ሸሸ። ውሎ አድሮ አናሲሞስ እርዳታ ለመጠየቅ ሳይሆን አይቀርም ጳውሎስን ለማግኘት ወደ እስር ቤት መጣ። በዚህ ሂደት ውስጥ ደግሞ የኢየሱስ ተከታይ ከዚያም ተወዳጅ የጳውሎስ ረዳት ሆነ። ስለዚህም ጳውሎስ ይህን መልእክት ሲጽፍ በጣም አስቸጋሪና ጥንቃቄ የሚፈልግ ሁኔታ ውስጥ ራሱን ገብቶ አገኘው። አናሲሞስን ይቅር ብሎ መልሶ መቀበል ብቻ ሳይሆን ነገር ግን በክርስቶስ ወንድሙ እንደሆነ አድርጎ እንጂ እንደ ባሪያ እንዳይቆጥረው ፊልሞናን ሊጠይቅ ነው። ይህን የሚያደርገው እንደዚህ ነው። ጳውሎስ በጸሎት ይጀምራል። አስቀድሞ ፊልሞናን ያደንቅና ፊልሞና ለኢየሱስና ለእርሱ ሕዝብ ስላሳየው እምነትና ፍቅር እግዚአብሔርን ያመሰግናል። በመቀጠል ጥያቄውን ለማቅረብ እንደዚህ ብሎ ይጀምራል። ከእምነትህ የሚመነጨው አጋርነት ወደ ክርስቶስ ስለሚመራል በእኛ ውስጥ ስላለው መልካም ስራ ሁሉ ትረዳ ዘንድ በሚገባ እንዲመራህ ጸልያለው። አሁን እዚህ ጋር አጋርነት በግሪክ ኮይኖኒያ የሚለው ቃል ወሳኝ ነው። አብሮ መካፈል ወይም አብሮ መጋራት ማለት ነው። ሁለት ወይም ሶስት ሰዎች የሆነን ነገር አብረው ተቀብለው ከዛ ሲካፈሉ አጋር ሆኑ ማለት ነው። ጳውሎስ እያለ ያለው በኢየሱስ ላይ ያለ እምነት የእርሱ ተከታዮች ሁሉ የእግዚአብሔርን የፍቅርና የጸጋ ስጦታ አብረው የሚካፈሉ እኩል አጋሮች እንደሆኑ ማወቅ ማለት ነው። ለጳውሎስ ይህ በኢየሱስ ተከታዮች መካከል ያለ የኮይኖንያ ልምምድ አስባችሁ የምታልፉት ሀሳብ ብቻ አይደለም፤ በግንኙነታችሁ ውስጥ የምታደርጉት ነገር ነው። ይህ ደግሞ ጳውሎስን ወደ ጥያቄው ያመራዋል። የአናሲሞስን ጉዳይ በስተ መጨረሻ ያነሳዋል። በእስር ቤት ውስጥ ልጁ ወደ መሆን እንደመጣ ተናግሯል። ይህ ማለት ጳውሎስ አናሲሞስን መርቶ ሕይወቱንና ታማኝነቱን ለኢየሱስ እንዲሰጥ ረድቶታል። ስለዚህም ጳውሎስና አናሲሞስ አሁን የመሲሁ ቤተሰብ አባላት ሆነዋል። ጳውሎስን በእስር ቤት በታማኝነት አገልግሎታል። ጳውሎስ አብሮት እንዲቆይ ቢፈልግም የኢየሱስ ተከታዮች ነን ካሉ ከፊልሞና ጋር ያለው ያልተፈታ ግጭት መስተካከል እንዳለበት ያውቃል። ይህ ጳውሎስን ድፍረት ወደሚጠይቀው ጥያቄው ይመራዋል። ፊልሞና አናሲሞስን እንደ ባሪያ ሳይሆን ከባሪያ እንደሚያልፍ በጌታ እንደተወደደ ወንድም እንዲቀበለው ይጠይቃል። ይህ በጣም ከባድ ጥያቄ ነው። በሮማውያን ህግ፣ ፊልሞና አናሲሞስን የማስቀጣት ወይም የማሳሰር ህጋዊ መብት ነበረው። ጳውሎስም የሚጠይቀው አናሲሞስን ይቅር እንዲል ብቻ አይደለም። ነገር ግን የቀድሞ ባሪያውን በቆላሲያስ እንደ ማህበራዊ አቻው እና እንደ ቤተሰቡ አባል እንዲቀበለው እየጠየቀው ነው። ይህ ከደግነት የሚያልፍ ነገር ነው፣ ተሰምቶ የማይታወቅ ነገር ነው። አንድ ባሪያ ነፃ ማውጣት እና የቤተሰብ አባል እንደሆኑ መቁጠር ማለት ነው። የሮማውያንን ማህበራዊ ስርዓት ያፋልሳል። ይህን አይነት ነገር ፊልሞና ለምን ብሎ ያደርጋል? እዚህ ጋር ጳውሎስ የሚገርም ነገር ያደርጋል። የመክፈቻ ጸሎቱ ላይ ያለን ቁልፍ ቃል ያነሳል። የእኔ አጋር ብትሆን ይላል። እዚህ ጋር የሚጠቀመው ያንኑ ኮይኖኒያ የሚለውን የግሪክ ቃል ነው። እኔን እንደምትቀበለኝ አድርገህ ተቀበለው። አንተን የበደለህ ነገር ቢኖር ወይም የአንተ ብድር ቢኖርበት በእኔ ላይ ቁጠረው፣ ያለበትን እኔው እከፍልሃለሁ። በዚህ ጥያቄ ውስጥ የጳውሎስ የወንጌል መልእክት በተግባር ሲገለጥ እናያለን። ይህ በመጀመሪያ ስለ እርቅ ነው። ልክ የቆሮንቶስ ሰዎችን እንዳላቸው ነው፣ በመሲሁ እግዚአብሔር ዓለምን ከራሱ ጋር እያስታረቀ እንጂ ኃጢአታቸውን እየቆጠረባቸው አይደለም። ስለዚህ በዚህ ሁኔታ ጳውሎስ ራሱን በኢየሱስ ቦታ እያስቀመጠ ነው። የአናሲሞስ የጥፋት ውጤቶች በእሱ ላይ እንዲቆጠሩ ሊያደርግ ነው። ከፊልሞና ጋር እንዲታረቅ እሱ የሚከፈለውን ዋጋ ይከፍላል። ግን የጳውሎስ መልእክት ከህጋዊ ዕዳ ክፍያ የዘለለ ነው። ስለ ኮይኖኒያም ጭምር ነው። አናሲሞስ እና ፊልሞና እንዲሁም ጳውሎስ በእግዚአብሔር ፊት እኩል ናቸው፣ እኩል ይቅርታ የሚያስፈልጋቸው ናቸው። ስለዚህ በመስቀሉ ፊት ያለው መሬት አይበላለጥም። ይህ ማለት ፊልሞናና አናሲሞስ እርስ በርሳቸው እንደ ጌታና ባሪያ ሊተያዩ አይችሉም። ቤተሰቦች ናቸው፣ በክርስቶስ ወንድማማች ናቸው። ወይም ጳውሎስ ፊልሞናን እና መላው የቆላሲያስ ቤተክርስቲያንን እንዳለው በእግዚአብሔር አዲስ ቤተሰብ ግሪክ ወይም ይሁዲ፣ የተገረዘ ወይም ያልተገረዘ፣ አረማዊ ወይም እስኩቴስ፣ ባሪያ ወይም ጌታ ብሎ ልዩነት የለም፣ ነገር ግን ክርስቶስ ሁሉም ነው በሁሉም ነው። ጳውሎስ ደብዳቤውን የሚጨርሰው ፊልሞና ጳውሎስ ከጠየቀው በላይ እንደሚያደርግ መተማመኑን በመግለጽ ነው። እንዲሁም የእንግዳ ማረፊያ እንዲያዘጋጅለት ይጠይቀዋል፣ ምክንያቱም ከእስር እንደተፈታ ሊጎበኛቸው ይፈልጋል። ከዚያ የመጨረሻ ሰላምታዎች ካስተላለፈ በኋላ ጳውሎስ ደብዳቤውን ይጨርሳል። ጳውሎስ ለፊሊሞና የጻፈው ደብዳቤ በብዙ ረገድ ኃይለኛ መልእክት ያስተላልፋል። ጳውሎስ የኢየሱስን ሞትና ትንሣኤ የማያነሳበት ብቸኛው ደብዳቤ ነው። ይህ የሆነው በስህተት አይደለም። መስቀሉን በቃላት መግለጽ አያስፈልገውም፣ ምክንያቱም በድርጊት እየገለጸው ነው። ጳውሎስ እዚህ ጋር የመስቀልን ትርጉም ተላብሶታል። ራሱን አናሲሞስና ፊሊሞና ከእግዚአብሔር ጋር ከዚያም እርስ በርሳቸው የሚታረቁበት ቦታ አድርጓል። ይህ ደብዳቤ የሚያሳየው የኢየሱስ የምሥራች አንድምታዎች ግላዊ ቢሆኑም የግል ብቻ ግን መቼም አለመሆናቸውን ነው። ፊሊሞናና አናሲሞስ በክርስቶስ አሁን ወንድሞች ናቸው። ከዚህ እውነታ የተነሳ ጌታ እና ባሪያ የመሆናቸው ነገር ፈጽሞ ተዛማጅነት የለውም። የኢየሱስ ሕዝቦች ቤተሰብ ሁሉም እኩል የእግዚአብሔር ጸጋ ተቀባዮች የሚሆኑበት ስፍራ ነው አዲስ አይነት ማህበረሰብ ወይም ጳውሎስ በቆላሲያስ ደብዳቤው እንዳለው የሰዎች ማንነትና ማህበራዊ ደረጃ በዘር፣ በጾታ፣ በማህበራዊ ወይም ኢኮኖሚያዊ ደረጃ የማይመዘንበት አዲስ ሰው ነው። በክርስቶስ ያሉት እኩል አጋሮች የሆኑ የእግዚአብሔርን ፈዋሽ ጸጋ በኢየሱስ አብረው የሚካፈሉ አዲስ ሰው ናቸው። የጳውሎስ ደብዳቤ ለፊልሞና የሚያስተምረው ይሄንን ነው።